አያስቀረኝ ምሽት ጽልመት እየዳለው ላያት ካለችበት ድምጿ ይገታኝ የአራዊቱ ጀግና አድርጎኛል ፍቅሯ ልበ ብርቱ አልፈራውም አላመነታም፣ ዓይኗን ካላየው የለኝም ፋታ የሚመጣውን በውድግቱ በፍቅር አምላክ ከገዘትኩት እየዳለው አይነ ጋምሌቱ ፍቅሯ አክንፎኛል ያው ባለ መብቱ። ሰላም ሰላም ሰላም ሰላም ሰላም ሰላም፣ ውድ የእኛ ፋሚሊዎች የእኔ ፋሚሊዎች እንዴት ናችሁ? ደና ናችሁ? እኔ በጣም ደና ደና ደና ደና ነኝ፣ እግዚአብሔር ይመስገን። ዛሬም እንግዲህ ፋሚሊዎቼ በአዲስ ቪዲዮ ወደ እናንተ መጥቼላችኋለሁኝ። እንግዲህ ከሩታ ጋር በደንብ እስከምንስማማ ድረስ እኔም ይሄንን ቦታ አለቅም። በድጋሚ ዛሬ እዚህ ቦታ ላይ ነው የመጣሁት ማለት ነው ባይዘው ይሄ ቦታ ታሪካዊ ቦታ ነውና ለዛ ስለሆነ ልተውም ብል መተው አልችልምና ለዛ ነው ቤተሰቦቼ። ለማንኛውም ዛሬም እንግዲህ በአዲስ ቪዲዮ ነው ወደናንተ የመጣሁላችሁ። በደንብ ተወጣጣችሁ ያስባሉኝ ምን አሰብኩኝ መሰላችሁ ቤተሰቦቼ? ዛሬ የምሬ ተነግራችሁ የደስታም ቀን ነው። የሩታዬ የመጨረሻ ቀን የመጨረሻ ቀጠሮዋ ሐኪም ቤት ዛሬ ነው። ኦልሬዲ ጊዜው አልቆ ማለት ነውና የመጨረሻ ቀጠሮዋ ዛሬ ነው። አብረን ካልሄድን እላታለሁ ማለት ነው ቤተሰቦቼ በእርግጠኝነት መቼም የመጨረሻ ቀጠሮውና አትሄድም ትክክለኛለች ብዬ አላስብም። ስለዚህ በእርግጠኝነት ቤተሰቦች ዛሬ ከሩታዬ ጋር የመጨረሻ ቀጠሮዋን ሐኪም ቤት አብረን እንሄዳለን። ሚሊቱንም እንሰማለን። ኦልሬዲ ቀኗ አልቋል። ያው ሴቶች ታውቃላችሁ እያስባለሁና የሆነ የራሳችሁ የቀን አቆጣጠር አለና ያቺ ቀን አልቃለች። ዛሬ መጨረሻ ቀን ነው። ከዛ ካለችም ሽካለችም፣ ቤተሰቦች ቤቢ ሳይወለድ በፊት ከእሷ ጋር ፎቶ መነሳት እፈልጋለሁኝና ፎቶም እንድንነሳ ጠይቃታለሁ። እሺ ካለች እንዲህ ካለችኝ እንግዲህ ምንም ማድረግ አልችልም ማለት ነው ቤተሰቦች፣ እና የቻልኩትን ነገር ግን እሺ እንድትለኝ ሞክራለሁ። እንዴት ቤተሰቦች እና ቢያንስ አብሬያት ዛሬ ቀጠሮውን እንትን ብዬ ፎቶ ተነስቼ መጨረሻ ቀን ብለን ፎቶ ተነስተን ከዛም በኋላ ኖርማል ነው ብትወልድም ማለት ነውና፣ ዛሬ መጨረሻ ቀጠሮ ቀን ማለት እንግዲህ ሐኪም ቤት ምን እንደሚወስኑ አናቅም ፈጣሪ ነው የሚያውቀው። ብቻ እግዚአብሔር ያለው ይሁን። ለማንኛውም ዛሬ ግን አንድ ነገር ለየት ያለ ነገር ይዤላችሁ ሞቶች ያለው ምን መሰላችሁ፣ ልጁ እንደተወለደ ማስቸገር ስለሌለበት ከእናንተ ጋር ካልተኛው ብሎ እንዳያስቸግር መንገድ ይችለት አለሁኝ። ምን ይባላል ይሄ ጋይ? ምን ይባላል መሰላችሁ የምታዩት ማለት ነው የምታዩት ጡጦ ይባላልና እችን ጡጦ አዘጋጅተንለታል። እኔ ከወዲው እቃ እያሟላው ነው ከወዲው ካሁኑ የሚያስፈልጋትን ነገር በሙሉ ማለት ነው። ቤተሰቦች ያው እንዴት ነው ሰራችሁ ለከፈት እንደዚህ አድርገው ያው ስለዚህ ቤቢ መቶ አያስጨነቀንም ማለት ነውና ይህንንም ዛሬ በጊፍት መልክ ይሰጣታል። ታ በዚህ ሰሞን ጊፍት እየበዛባት ነው ግን ደግሞ ምንም ማድረግ አይቻልም። ከብዙ ቦታ ነው ጊፍት እየመጣላት ያለው። የኔ ሲሆን ግን የኔ ሲሆን ለየት ይላል ይወደዳል ብዬ አስባለኝና ለዛም ነው። ለማንኛውም ዛሬም ስቀጥራት ቤተሰብ እንጂ አንዴ እኔ አግኝቼ ትመለሻለሽ ለወራሽ የምፈልገው ነገር አለን ያልኳት፣ እሺ አትለኝም። ሐኪም ቤት ነው ብቻ እሺ ብትለኝ የሚያሰብኩት ነገር ቢሳካ ዛሬ ደስ ይለኛል። ፍላጎቴ ይሄ ነው። ስለዚህ ለባንኛውም ቤተሰቦች ይሄንን ቪዲዮስ ከመጨረሻው ካያችሁት ዛሬ ብዙ ነገሮችን ታያላችሁ እያስባለሁኝ እስከ ሐኪም ቤት ድረስ ያሉትን ነገሮች በሙሉ ቀርጬ እለቅላችኋለሁኝ። ሁላችሁም ይሄንን ቪዲዮስ ስትጀምሩ ላይክ በማድረግ ጀምሮ ላሉ ቤተሰቦች እንግዲህ፣ ይሄ ሰፈር ለሩታ ቤት ቅርብ ነውና ለዛም ነው እዚህ ቦታ ላይ እየተገኘሁኝ ያለሁት ከዛም ባለፈ ደግሞ እቺ ታሪካዊ ቦታ ነች። ወደፊት ለልጃችን እንኳን ማለት ነው አምጥተን ይሄ ቦታ እያለን የምናሳየው ነው የሚሆነውና ታሪካዊ ቦታ ነው። ለማንኛውም ቤተሰቦች ዛሬ ሩታ መስመር ቀይራለች። ሌላ ጊዜ ከዚህ ነበር መስመር፣ አሁን ዛሬ ከዚህ እየመጣች ነው። በፈገግታ ነው የምታየኝ። ባይዘው አሁን ነገሮችን እየረሳች ይመስለኛል፣ በትንሹም ቢሆን ማለት ነው። ግን ማለት ነው ቂመኛ ናት የምርኝ ተናግራችሁ በጣም ቂመኛ ሰው ናትና ዛሬ ደግሞ ምን ዲሌይ ነው ከዛ የሆነ ነገር ብዬ አስገብሯለሁ አስቀየመዋለሁ ወይ እኮ ሳተርበታለሁ እያለች ነው። እኔም ደግሞ እንግዲህ ፋሚሊዎች ያው ታውቁ የለ፣ ለስለስ ባለ ድምፅ እየገባውባት እያወራኋት በደንብ አድርጌ አይ ጋይስ፣ ዛሬ ደግሞ ትንሽ ሰፈሩ ላይ ያለ ልጅ ጫጫታ አለ። ሃይ ዌልካም እንኳን ደህና መጣሽ። ምላይ አምብሻል ዛሬ ደግሞ ድሮ የድሮ የጸጉር አሰራሯ መጣ፣ የሩታ ማለት ነው። የምሬን እውነት ያምራል ድሮ እንደዚህ የምትሰራው የራሷ የምትሰራው ዲዛይን ነበረ። ባይ ዘ ወይ የጸጉር ቤት ምናምን ነገር ብዙ ወጪ አታስወጣኝም ነበር፣ አሁን አሁን ነው እና ምነው ገላመጥሽን? እኮ የምሬን እውነት በራሷ ልል ማለት ትችልበታለች እና ለማንኛውም ኩል እንደ ብለሻል ዛሬ ያመሰግናለሁ። እሺ ሄድበት ቦታ አለኝ። ወደ ጉዳይ ወደ ወደ ገደለው ወደ ገደለው ጊዜ እንደዚህ እ ምን አድርጊ ነው የምትለኝ? በየጊዜው ነው ጉዙ እንኳን እኮ አትመስል ሳይ ከከላይ ነው። ምን ይደረግ ፊትሽ አልወፈረ፣ እጅሽ አልወፈረ፣ እግርሽ አልወፈረ ባለሽበት ነው ያለሽው። እና ምን ሌላ ነገር ጠብቀ ነበር? አይ የምሬ ነው እኔ ፈልገ ነበር። አይ እኔ የሩታ እርግዝና በጣም ነው የሚያስገርመኝ። ምንም አይነት ለውጥ የለም፣ ፊቷ ላይ የምታዩት ለውጥ የለም፣ እጇ ላይ እግሯ ላይ የምታዩት በቃ የሆድ ብቻ መነፋት ነው እሱ ደግሞ እኔም ስወጣ ገብቶ ሆድ ይነፋልና ለላጁ ፈልጌ ነው ለማንኛውም ይሄ ይሄ የምታዩት ማለት ነው የምታዩት የምታዩት ጋይስ ስጦታ ነው ሩታዬ እንዳትጨነቂ እኔ ካለኝ ጉጉት የተነሳ ከወዲው ዕቃ እያሟላሁልሽ በጣም ነው እንደ ዕቃ እያሟላህልኝ እንዴት ለምን ማለት አልገባኝም ሩታ ይሄ ማለት ማለት ነው ጩጨው ከተወለደ በኋላ ጡት ምናምን ብሎ ካንቺ ጋር ወይ ከኔ ጋር እንዳይተኛ ብዬ ያዘጋጀውለት ሲያምር ይቀራል። ጡጦ ነው። ከአንተ ጋር ከአንተ ጋር ይተኛ፣ ከኔም ካንቺም ጋር አይተኛ። ይሄንን እንሰጠውና እንዲያፉ ላይ እናደርግለት፣ ወተት እናደርግለትና ከዛ እሱም የራሱን ነው የሚተኛም እ አለ እሱ ነው የመጣሁት። ሌላው ይዘዋችሁ የምሬን እውነት መሀላችሁ ልተኛ ምናምን ነገር ቢል ሩታ ወይኔ እኖራለሁ ወይ እሱ ይኖራል እዛ ቤት። እየሰማሽ ነው? እሺ ለማንኛውም ይሄን ስጦታ አቀቤ ነው። የስጦታ ትንሽ ትልቅ የለውም። እሺ አሁን አንቺ እናትሽ በነገር ላይ እኔ ጡንጦ ምናምን ተዘጋጅቶለታል ከስድስት ወር እኔ የማጣባው ጥንጦን ራሱን። አይ ማወቅ ያለባችሁ ነገር ምን መሰላችሁ ፋሚሊዎቼ? እኔ እያልኩኝ ያለሁት ሩታን ንግባባ እንጂ አሁንም ቢሆን አንቺ ጡት ምናምን እየሰጠች ማስቸገር የለበትም። ልዩ መጨ ማለቅ የለበትም። ገባሽ? ምን አገባ? ቆይ አንተ ምን አግብቶ ነው መጨ ማለቅ የለበትም። ጡት መስጠት የለብሽም እና የራሱ እኮ ነው፣ ይመለከታል። የራሱ እኮ ነው ሲጀመር። ከአሁን በኋላ የልጅ ምግብ ጡት ነው፣ ስለዚህ ከለክለውም አትችልም። ሲጀመር ቆይ አንተ አብሮ ሺ ሰው እ ካጠገባችን ምናምን አትደርስበትም ሲጀመር ቆይ አንተም እኔም ጋ እሱም ጋ አትደርስም። አሁን እኮ እንደዛ ያሰብክ ነው እንዴ? ለእኔ ፍቅርሽ መቀነስ የለበትም እኮ እ ቀሉ ቀልድ ነው። አሁን ቁም ነገሩ የምታወራኝ ከሆነ አውራኝ፣ አውራኝና ልሄድበት ታይም የለኝም። እሺ ዛሬ አብርሽ ቀጠሮ ቦታ መሄድ እፈልጋለሁ፣ የመጨረሻ ቀጠሮ ስለሆነ። ከዛም ባለፈ ደግሞ ማለት ነው እኔና አንቺ ፎቶ እንድንነሳ ፈልጋለሁ። በዛውም በዛው የቀጠሮ ቦታ ሄደን ሐኪም ቤት፣ ከዛ ደግሞ የመጨረሻ ቀን በደንብ ፎቶ ተነስተን። ምንም ፎቶ የለኝም ከአንቺ ጋር ካረገሽ በኋላ ማለት ነው፣ በደንብ ከደረሰ በኋላ ማለት ነው። ስለዚህ ብዙ አይነት ፎቶ መነሳት ፈልጋለሁ እንደዚህ ብዬ ምናምን ምናምን ብዙ አይነት ፎቶ ሳ ስለምፈልግ ብዙ ፖስት ያረኳቸው ፎቶዎች አሉ ያላራኩትም አለ። እሱን ልክልህ እና ታቀናብረዋልክ አንተ በምፈልገው ስታይል እየቆምክ ማለት ነው። ከፈለክ እንደዚህ ከፈለክ እንደዚህ እንደተመቸብህ ሆነ ብቻ አቀናብረው።

ዛሬ የመጨረሻ ቀጠሮሽ ነው አይደለ? ቢያንስ በመጨረሻዎች ቀጠሮ ተገኝቼ ከዛም ቢሉ ሰው ነገር መስማት ፈልጋለሁ። ለምን መምጣት ፈለግከ? የመጨረሻ ቀጠሮ ምን አስበህ ነው እንዴ? ምን አስባለሁ? ምን አውቃለሁ እንዴ? ለጠውጣው ዛሬ አይታመንም ማለት አይለም ወይ? ቀረበሽ፣ ክፉ ነገር እያሰብሽ ነው። ምን አስበህ፣ ምን ፈልገህ ነው? እኔ ሰው አላምንም እኮ አላምኩም። ቀረ ሰው ማመን፣ ሰው ማመን ቀብሮ ነው አለች ቀበሮ። አይሩ ተጊታም ይቀንዱ ቀንዱ። አሁን ምን እየቀለድኩ አይደለም እኮ እምልሽ እንስኒ አብረን እንሄዳለን። አንሄድም። ለምን ነው? እኔ አልፈልግም። ምክንያቱም ዛሬ መጨረሻ ቀጠሮሽ ነው። ከዛ አብረን ፎቶን እንነሳለን። አብረን ወደ ቤት እሸኝሻለሁ ማለት ነው። አብረን ፎቶንም አልነሳም። ቀጠሮውንም ከኔ ጋር አትሄድም። ማታ አይሩ ታይታ ቁም ነገር ሳውራሽ ምቀል ነገር አቁ። ምን ችግር አለው አሁን? ምንም እኮ ኖርማል ነገር ነው አይደል? ሰው ብዙ ጥንጦ ፓምፐርስ ብዙ እንዳታስበው ከዛ ቀረውን ደሞ እኔ ራሴ አማልቻለሁ ሁሉንም ነገር። አንዲት ነገር ሳፈልክ አንተ እሺ። ስለዚህ ይሄንን ቁም ነገር ሆኖ በጣም ሁሌ በየጊዜው አንዴ ጨርቅ አንዴ ነገር እየመጣ እያስጨነከኝ፣ ዛሬ ደሞ በጥንጦ መጣ። ራስ ተፍታታበት ሰው ያቅምህን እንትን እስካልኩ ድረስ ያቅምህን። አዎ ጂ ጂ ፎቶ በቃ ለምን እንደው ስክሪን ሻት ለምን በስፋት ነው? አይደለ? ስክሪን ስራ አባቱ አብርሃም አይደለም ለማለት

ደስ ቁጭ በይ ቁጭ እንበል፣ እናውራ ዛሬ ከዛ ቀጠሮች ጋር እንሄዳለን፣ ከዛ ፎቶ ልንሳለ ውስጥሽ ማለት ነው። እኔ ብዙ ነገር አላንቺ ለማድረግ ዝግጁ ግን ፎቶ ግዴታ ነው፣ የምር ግዴታ ነው። የመጨረሻ ቀናችን ፈጣሪ እያመሰገን በቃ ደስተኛ ሆነሽ ከኔ ጋር አሳለፈሽ ሐኪም ቤት ገብተሽ፣ ልክ ሐኪም ቤት ስትገቢ እሱም ልጅሽም እያሸበሸበ ይመጣል። ስለዚህ ውስጥሽ ነፃ ስላልሆነ ነው። እህ አርታ እገባሻለሁ ምንድነው በፍቅር አይን የምታይኝ? እኔ ነው ሊበዝልክማ፣ እንድታይኝ አልፈለግም። አፍራለሁ፣ የምር አፍራለሁ። ምን የሚታይ ነው በፎንቃ እንዲሁ ድቅድቅ ሆነሽ ያገኘሽኝ፣ ገባሽ እንደዛ ሆነሽ እንዳላገኝሽ። ዛሬ ላይ ደግሞ ተኮሳተሽ ምናምን ነገር እንትን ለማለት ትሞክሪያለሽ። እኔ ባለፍኩ በት ጠረን ያሸተሽ ያን ነበር እንዲህ እንዲህ እያልሽ የምትሄጂው ነበረው። እንዴ እናውራ እንዴ ምናውራ ከተባለኮ ብዙ ምናውራው እ በብዙ እምባ የተገኘው ሰው የታውቃላቸው ሚ ችብዙ እበብዛ ላይ ምንም እንደማይፈልግ አይነት ነገር ሙድ ለማራመድ እንዳትሞክር። የገባሽ ብዙ ዋጋ ከፍለሽ እንዳገኘሽው ማወቅ አለብሽ። ከገባ ለፍቅር ከዚህ በላይ ፈላልግ አንተ የሚገባህም የሚገባህም ሰው አይደለም። እንደዚህ አይነት ሰው ሆነ ስለተገኘ ደግሞ አሁን እንደ አሮጌ እቃ ጥያለው ማለት ትችላለህ። ኤንኤስ ባጨቀጭቀኝ ጥሩ ነው። ግን እኮ ማለት የጣሉት ዕቃ ሰው ሲያነሱበት አይወድም። ኦልሬዲ የተተፋ ምራቅ አይላስም። ላስታውስ በየ ኖ ኖ አይደለም አይደለም ነው አይደለም አይጠበቅብንም። ልጄን ስወልደው ታየዋለህ። አለቀ መገናኘት ይጠበቅብን? አይጠበቅብንም። እኔ ደሞ ሲጀመር ይወልኩ ንገረ አንድ ነገር ልንገርህ፣ ከዛሬ በኋላ እንዳታገኝ ማድረግ እችላለሁ፣ ከፈለግኩኝ ማለት ነው እኮ። በምን በምንም መንገድ ማድረግ እችላለሁ። ሰማኸኝ? ወንድ እንደሆንኩኝ ታውቂያለሽ። ነህ ማለት

አይ ለማንኛውም እዚህ ግን ፈጣሪ ይላከብኝ እንደኔ ለማባት የረድ ተወኝ። በእናት ስትናደጂ እኮ ማለት ነው። ይወጣል ወበስሽ ይወጣል፣ ለዛ ነው። ስለዚህ አሁን እሺ የምሬን ተነግራችሁ ማለት ነው። ውስጥሽ ነጻ ስታደርጊው ይሄው ዛሬ ወይ ነገ ልጅ ካልመጣ እኔ ልቀጣ፣ የፈለግሽውን ቅጣት ቅጡ። ስለዚህ እንሂድ አብረን። እንሂድ ሩታ። እኔ ተወኝ። አይደለም አንተ ልጅ የምር ሰዓት እየደረሰብኝ ነው፣ ልሂድበት። ተወኝ። ሰዓት እያለፍብኝ ነው፣ ልሂድበት። ተወኝ እኮ። አብረን እንሂዳ። ታዲያ ነይ፣ ነይ፣ እንሂድ አብረን። በጣም አስመሰልክ። ነው ይሁን፣ እኔ ማለት ነው ይሁን ብዬ ስላገኘው እንደዚህ እንድትጃጃል አልፈቅድልህ። በመጀመሪያ ደረጃ ሲቀጥል ደግሞ እስከ ዛሬ ትዝ ያላለ ሰውዬ ዛሬ አዙ ይልቀቁኝ፣ አትበል፣ አታስመስል። ምን ነው እንትን ብዬ ነበር ሞክሬ ነበር፣ እንደዚህ ወጥቶ እንዲወርዶ ለማለት እንዲያመቸ ነው ነው አይደለ? ችግር የለውም ማንም ምንም አይለም እኮ ምድር እንደዚህ በዚህ ልክ እራስህ የምታስጨንቅ ምንም እኮ እኔ ለሰውዬ እንደማመጥ ታያለሽ። ተው እንጂ ለሰውዬ እንትና እንትን ብሎኝ ነው፣ እንትና እንደዚህ ስላላችሁኝ ነው፣ እንደዚህ ስለሆነ ነው ያልካ፣ እንደ ሁሌ የምታደርገው ነገሮችን ለራስ አይደለም የምታደርገው፣ ለሰው ብለህ ነው። አታስመስል። እስከ ዛሬ ድረስ ደግሞ ሄደህም ተገኝተህም አብረኸኝም ሆነ አታውቅም። ዛሬ ደግሞ ምን ተፈጠረና ነው እንደዚህ የምትሆኑ? ስለዚህ ሰዓት የለኝም ልሂድበት። ተፋታኝ ስትለምነኝ በጣም ታውጃለሽ። አው እቀቀኝ አት አት ለምንኝ አህ እኔ ለምንድን ነው ስለምነኝ? እኔ እኮ አልፈልገውም ልመናህንም ምኑንም እኮ አልፈልገውም። ዝም ብለህ ነው የምታዝገኝ። ተፋታኝ አቦ እኔ የሚተካል ሰው ግን ተገኝ ነው የሚመስልሽ? እህ በመቶ እጥፍ እ በመቶ እጥፍ በመቶ እጥፍ በመቶ እጥፍ እኮ መጀመሪያ አይተሽ ነበር። ምክንያቱም እንዳንተ አይነት ሰው ሊኖር አይችልም። እንዳንተ አይነት እንደዚህ አስተሳሰቡ ትንሽ ምን እንጃ ምን አስተሳሰቡ ቆንጆ የሆነ ልበልህ አይደለማ፣ ችግሩ አይሩታ ግን ማለት ምንም በማይሆን ነገር ስሜት እየጎዳሽ ነው። ገባሽ? በዚህ ልክ እንድትናገርኝ አልፈቅድልሽም። እባክህ። አዎ፣ ስራ ድርጊት ነው እንደዚህ እንድናገር የሚያደርግ። አዎ፣ እንዳንተ አይነት ሰው አይገኝም። ዘመኑን በሙሉ የፈለገውን ነገር ሆኖ ሲያበቃ በመጨረሻው ጊዜ ሉረድ ሉጣ ልፍረጥ፣ ልንጠልጠል ምናምን የሚል አዎ፣ አይገኝም ስለዚህ እንዳንተ አይነት ሰው በመቶ እጥፍ ከአንተ የሚበልጥ ነው ላገኝ የሚችለው። አዎ አንተ አትገባኝም። አንተ ነው እየቀለድክ ያለው። ልቀቀኝና ልሂድበት። አይደግምሽ መጨቃጨቅ ይሰለቻል። እንደኔ እንዳንተ የሰለቸኝ ሰው የለም። ለማገረ ላይ አንተ ነው የምትጨቃጨቀው። ይሄ ግዜ ለዚህ ሰፈርሽ ላይ እንደየመጣው እንደምለምንሽ እንዳይሆን ታይ ሁለተኛ ይናፍቅሻል። አይ እኔ ደውዬ በዚህ ሰዓት ማገኘሽ ይናፍቅሻል። ገባሽ እስሄድልሽ ማለት ነው። ከዛ በእኔ ናፍቆት እንትን ታያለሽ። እኔ እኮ በሰፈሬ ላይ መተህ ሌላ ነገር እንዳትፈጥር እያልኩኝ ነው። ማገኘሽ እንጂ ፈልጌው እንዳልሆነ እኮ ከልብ ታውቀዋለህ። ሰፈር ላይ ምን ይፈጥራሉ? ምን ይታወቃል? ያው አንተ ግብ ግብ ትወድ የለ እንደ ለመርኮ ደግሞ መተህ በር ብደበድብስ ያዙ ይልቀቅ የሚብትልስ

እንጂ ሰዓቴ ሞት አልሄድም። መስገን ታምስገን መቀለቀኛለሁ አሁን ልሂድ። ሲቀጥል ደግሞ ማለት ነው ነው መውጣት የምችለው ከዚህ በኋላ። እንደዚህ እናድርግ፣ እንደዚህ እንውጣ፣ እንደዚህ እንውረድ የምትለኝ አልፈልግም፣ አጭቅጭቀኝ። ቻው። ልጁን እኮ እሷ ሳትሆን እኔ የተሸከምኩ ነው የሚመስለው የምር። ምንም አይመስላት ሰው፣ ምንም ምንም ማለት ነው። ልጅም የያዘች አስመስልም። እኔ አሁን አሁን ደግሞ ራሴንም እያጠራጠርኩ ነው። እርጉዝም ነች አይደለችም የሚለው ነገር እኔ ራሴ እያጠራጠረኝ ነው።